እሺ ተመልካቾች እንዴት ናችሁ? የኢኮኖሚ ጉዳይ እያነሳን የምናወረበት የዩቲዩብ ቻናል ነው። እኔ ዋሲሁን በላይ ነኝ። ቻናሉ ላይክ፣ ሰብስክራይብ እንድታደርጉ ጋብዛችኋለሁ። በብሔራዊ ባንክ የሚመራው የገንዘብ ፖሊሲ ኮሚቴ አለ እንግዲህ ብሔራዊ ባንክን፣ የገንዘብ ሚኒስቴርን፣ የፕላን ሚኒስቴርንም ጨምሮ የሚሳተፉበት የገንዘብ ፖሊሲ ኮሚቴ ያለ ሶስተኛ ዙር ስብሰባውን ዛሬ አከናውኖ ነበር። እና መሰረታዊ የሚባሉ አንድ አራት ውሳኔዎች አሉ፣ ግን መሰረታዊ ሁለት ውሳኔዎችን አሳልፏል። ሲጠበቁ የነበሩ ውሳኔዎች ናቸው። የመጀመሪያው ዙር ውሳኔ ምንድን ነው? ባንኮች ላይ ተጥሎ የነበረው የአስገዳጅ የረጅም ጊዜ ቦንድ ግዢ እንዲነሳ ወስኗል። እንግዲህ የዛሬ ወርም እንደዚህ አይነት ሀሳቦች ነበሩ። በሐምሌ መጀመሪያ ላይ ሊነሳ እንደሚችል ሀሳቦች ሲሰነዘሩበት ነበር። ስለዚህ ባንኮች ላይ የተጣለው አስገዳጅ ቦንድ ግዢ እንዲነሳ ኮሚቴ ወስኗል። ይሄ ውሳኔ ባንኮች እንዲገዙ የሚያስገድደው ቦንድ ግዢ ነበረ ኦልሞስት ላለፉት ሶስት ዓመታቶች ተግባር ላይ የነበረ ነው። ከጃንዋሪ 2022 ጀምሮ እያንዳንዱ ንግድ ባንኮች ከሚሰጡት ጠቅላላ ብድራቸው መካከል አምስት ከመቶ ከብሔራዊ ባንክ የመንግስት የግምጃ ቤት ሰነድ እንዲገዙ ይገደዱ ነበር እና ይሄም የግምጃ ቤት ሰነድ የሚገዙት የሚቆይተው ለአምስት ዓመት ነበረ። ስለዚህ የከፍተኛ የገንዘብ መጠናቸውን እንደሚወስድባቸው በተደጋጋሚ ሲቀርብ የነበረ ነው። እንደውም በብሔራዊ ባንክ አሁንም ውሳኔ የሚያሳየው ምንድን ነው ላለፉት ሶስት እና ሁለት ዓመታቶች ወይም ሶስት ዓመታቶች አካባቢ ላይ ከጃንዋሪ 2022 እስከ አሁን ጁን 30 2025 ድረስ 94 ቢሊዮን ብር ኢትዮጵያ ውስጥ ያሉ ንግድ ባንኮች ከብሔራዊ ባንክ ቦንድ ገዝተዋል። በስንት ዓመት ውስጥ የሚከፈል ማለት ነው? በአምስት ዓመት ውስጥ የሚከፈል። ስለዚህ ከፍተኛ ገንዘብ ብሔራዊ ባንክ በግዴታ ቦንድ እየገዛን ስለሆነ ከቆጠብነው ውስጥ ማበደር አልቻልንም። የካሽ ችግርም ፈጥሮብናል። ለብድር በቂ አቅም እየሰጠን አይደለም የሚል ምክንያት ያቀርቡ ነበር። ስለዚህ መነሳት አለበት የሚል ተደጋጋሚ ጥያቄ ነበረ። ዛሬ እንግዲህ ሰኔ 23 2017 ላይ የገንዘብ ኮሚቴው የገንዘብ ፖሊሲ ኮሚቴው ሶስተኛ ዙር ስብሰባው ላይ እንዲነሳ ውሳኔ ያሳልፏል። ይህ በጣም ጥሩ ውሳኔ ነው። ለምንድን ነው ይሄን ማነሳው ያለ ነው? ብሔራዊ ባንክ ላይ ያለው የገንዘብ ፖሊሲ ኮሚቴ አንደኛ የመንግስት የገቢ የመሰብሰብ አቅም ተሻሽሏል። ምክንያቱም እንግዲህ አስገዳጅ የግምጃ ቤት ሰነድ እንዲገዙ ይጠየቁም የነበረው አንደኛ ከገንዘብ የሚነሳውን ዋጋ ንረት ለመከላከል ነው። ሁለተኛ ደግሞ ከገበያው ገንዘብ እየተቀበለ ነው መንግስት። ምክንያቱም ብሔራዊ ባንክ ጋር ከቀረበ በኋላ ለመንግስት በብድር መልክም የበጀት ጉድለቶችን ለመሙላት ሊዞር እንደሚችል የሚታሰብ ገንዘብ ነው። ስለዚህ ገቢ መሰብሰብ አቅሜ እያደገ ስለሆነ ከእናንተ አስገዳጅ ቦንድ የምገዛውን አሁን አስቀርቻለሁ ብሎ ወስኗል። ሁለተኛው ምክንያት ምንድነው? የበጀት ጉድለቱ መንግስት ከብሔራዊ ባንክ እየወሰደ የሚደፍንበትን መንገድ አቁሟል። ያንስ ቢያንስ በ2017 አንድም ገንዘብ ከብሔራዊ ባንክ መንግስት እንዳልወሰደ ሲያቀርብ ነበር። ስለዚህ አገር ውስጥ ባሉ ብድር አማራጮች እየተጠቀመ ስለሆነ የባንኮችን አስገዳጅ ቦንድ መውሰድ ለኢኮኖሚው ጥሩ አይደለም የሚል መከራከሪያም ነበረ። አሁን እንደተነሳ አሳውቋል። እንግዲህ የክፍያው ጊዜ አምስት ዓመት የሚፈጅ ነው። ስለዚህ የመጀመሪያው ላይ እንኳን ጃንዋሪ 2022 ላይ እንኳን ገዝተው የነበሩ ካሉ አሁን ከጃንዋሪ 2027 በኋላ ነው ገንዘቡን መቀበል የሚችሉት። ኒስ ግን ከአሁን በኋላ እንዲገዙ የሚያስገድደው ምክንያት እንደሌለ አሳውቋል። እንግዲህ ይህ እነዚህ በጣም በርካታ ጥቅሞች ይኖሩታል። ከአሁን በኋላ አምስት ፐርሰንት የሚሆኑን ጠቅላላ የብድራቸውን መጠን ቦንድ እንዲገዙ የሚገደዱበት ምክንያት አይኖርም። ከ2007 በኋላ ደግሞ ገንዘቡን እየተቀበሉ 94 ቢሊዮን በጣም ትልቅ ገንዘብ ነው፣ ወደ ማርኬት እንዲያበድሩት እድል ይሰጣቸዋል። ሁለተኛ የተወሰነው ውሳኔ ምንድን ነው? ሲጠበቅም የነበረው መንግስትም ከመስከረም በኋላ ማሻሻ ያደርግበታሉ ሲል የነበረው ምንድን ነው? ንግድ ባንኮች ከአምና ካበደሩት አንጻር ዘንድሮ ማበደር ያለባቸው 18 ከመቶ ነው የሚል ካፕ ነበረው። አምና ካበደሩት ዘንድሮ ማበደር የሚችሉት በ18 ከመቶ ጭማሪ ነው። ይህ ውሳኔ ይነሳል የሚል ሀሳቦች ነበሩ፣ በግን እስከ መስከረምም ይቆያል የሚል ሀሳብ ነበረበት። ስለዚህ ሶስተኛው የገንዘብ ፖሊሲ ኮሚቴው እስከ መስከረም ድረስ ይህ ካፑ እንዲራዘም ውሳኔ አስቀምጧል። ስለዚህ አሁንም ሐምሌም ነሐሴም ኦልሞስት እስከ መስከረም አጋማሽ ድረስ ባንኮች አምና ካበድሩት አንጻር ማበድር የሚችሉት የ18 ፐርሰንት ካፕ ጠብቀው ነው። ስለዚህ የብድር ፍቃድ እንዳልተለቀቀ ውሳኔ አቅርቧል። በምክንያትነት የተጠቀሱ ብዙ ምክንያቶች አሉ። እኔ ዋጋ ንረት እየቀነሰ ቢሆንም ግን መከታተል ያስፈልጋል። ታይት የሆነ የገንዘብ ፖሊሲን ማስኬድ ስለሚያስፈልግ አስገዳጅ ቦንድ ግዢውም ከተለቀቀ በኋላ ደግሞ የባንክ ብድር ካፑ አንድ የሚነሳ ከሆንና በቁጠባ የሰበሰቡትን ያልከለቀቁ ከለቀቁ ምናልባት ችግር ሊሆን ስለሚችል ለጊዜው እስከ መስከረም ይቆይ የሚል ውሳኔ ወስኗል። እነዚህ ሁለት ውሳኔዎች እኔ በጣም ለባንኮቹ ቢያንስ አንዱን እንኳን መጠቀም በጣም ጥሩ ነው። አንድ አስገዳጅ የቦንድ ግዢ መኖሩ የካፒታል ኢሹ እንዳለባቸው ሲነሳ ነበር። ስለዚህ እሱ መነሳቱ በጣም ጥሩ ነው። ስለዚህ በአንድ የሁለቱንም ትዕዛዞች ከማነሳ ተራ በተራ እንዳለ ይሰማኛል። ስለዚህ የባንክ ብድር ጣሪያው ለጊዜው ይቆያል የሚል ምክንያት ቀርቦበታል። እንግዲህ ብዙ ይህ የገንዘብ ፖሊሲ ኮሚቴው ብዙ ሀሳቦችን ነው ሳይንሸራሽር ነበር። ዋጋ ንረት አስራ አራት ከመቶ መድረሱ ጥሩ ነው። ስለዚህ ወደ ሲንግል ዲጂት በማውረድ ታይት የሆነው የገንዘብ ፖሊሲውን እየተከተልኩ ሄዳለሁ። ወደ ሲንግል ዲጂት ወደ ነጠላ አሃዝ እስኪመጣ ድረስ የሚልም ሀሳብ እንደተወያየ አቅርቧል። የፊስካል ስቴቢሊቲም እንዳለ ኢኮኖሚው ሰፕላይ ሳይድ ላይ አቅርቦት ሳይድ ላይ ኢኮኖሚው እየሰራ መሆኑን፣ ነገር ግን አንድ ያመነው ጉዳይ አለ። በኮሜርሻል ባንክ የተወሰኑ ኮሜርሻል ባንኮች ላይ የሊኩዲቲ ኢሹ እንዳለ አቅርቧል። በቀጣይ እነሱን ማስተካከል እንደሚያስፈልግና እስከ አራተኛው ዙር ስብሰባ ድረስ እነዚህ ላይ መስራት እንደሚያስፈልግ ኢንፍሎ ወደ ሀገር ውስጥ ያሉ የውጭ ምንዛሪ ኢንፍሎዎች ማደጋቸውን የሚያሳይ ሀሳቦችን አቅርቧል። ስለዚህ ሁለት መሰረታዊ ሀሳቦች እንደተነሱ ለእናንተ ለማቅረብ ነው። አስገዳጅ ንግድ ባንኮች ከብሔራዊ ባንክ ገዙ የነበረው የግምጃ ቤት ሰነድ ተነስቷል። የንግድ ባንኮች የብድር ጣራ ተቀምጦባቸው የነበረው የብድር ጣራ እስከ መስከረም 2018 ድረስ እንደተራዘመ መረጃውን ለእናንተ ለማቅረብ ነው። ማንኛውም ሀሳብ አስተያየት ካላችሁ ዘ ኢትዮጵያ ኢኮኖሚስት ቪው ቴሌግራም፣ ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በመከለብከለብ አመሰግናለሁ መልካም